እና እሱ እዚህ መቀመጫው ላይ እንዲህ አርጎ ሰካው። እዚህ ሰካበት ማለት ሲጣሉ ልክ አውጥቶ ከዛች ውስጥ ማለት ያ የተሰካበት መሮጥ ጀመረ ማለት ነው። ተሰክቶበታል ደም እየፈሰው ማለት ነው። ይሄ የሰካውም ደግሞ የያዙት እያለ ይሮጣል እንዴ ምን ሆነ ነው፣ ምን ነካ ሲሉት እንዴ ጩቤን ይዞብኝ ደ የአንዳንዶቻችን ጩኸት የሚገርም ጩኸት ነው። ምን ጩኸት ሰክተን እንደገና ጩቤን ይዞብኝ ሮጠ ይባላል። እንደዚህ አይነት እንትን አለ። የኦሮሞ ብሔርተኞች ሁሉ የሚደግሙት የአባ ባህሪ ጽሁፍ፣ ኦሮሞዎች ከባሌ በታች ካለው ሀገራቸው ተነስተው ወደ ማዕከልና ምስራቅ ምዕራብ ኢትዮጵያን እንደወረሩት ጽፈዋል። በኦሮሞዎች ፎክለር ታዋቂ ኦሮሞ አማሮችስ ከየት ነበሩ? ትግራዮችስ? ምድሪቱ ላይ በቅለው ነው? አዎ ነው፣ በቅለው ነው። ኦኬ፣ የእንግዲህ የእጽዋት መሆናቸውን አላወቁም።

ተመልካቾቻችን ተመልካቾቻችን ኢትዮጵያውያኖች እንዴት ናችሁ? ሰላም ናችሁ? ከቫኬሽን ተመልሼ መጥቻለሁ። ለአንድ ደቂቃ ግድቡ ተገደበ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ግድቡ ተገደበ። ብልጽግና የሚባለውን የብልጽግና ፓርቲን ወደ ኢትዮጵያ የሚያመጣውን ይሄን ምናባዊውን ብልጽግና ለማግኘት ሲል ግድቡን የሸጠው የብልጽግና ፓርቲ መሪ ነው። ግድቡ ተሸጧል ሲሉ የነበሩ አይሳካላችሁም ሲሉ የነበሩ አትገድቡትም ሲሉ የነበሩ ኢትዮጵያ የት ሰፈር እንደሆነች እዛ ሰፈር ለቅሶ ነው ባህሉ፣ ዘፈን ነው ባህሉ። ምንም ያውቀው ነገር የለው። ይህን ይህን ታደርጋለህ ብሎ ትእዛዝ ሰጣቸው። ባለቀ ሰዓት እነሱ ፕሬሽር ማድረግ ሲጀምሩ አብይ አርበኛ ሆኖ ለመውጣት ሞከረ። ውሸት ነው። ዶክተር አብይ መምራት አይችልም ሲሉ የነበሩ ኢትዮጵያን ማረጋጋት አይችልም ሲሉ የነበሩ ግብጽ አታስገድባችሁም ሲሉ የነበሩ ወዘንድሮ እናት እንዴት ነው የሰው ልጅ የተፈጠረው? ከአዳም እና ከይዋን ነው። ግን አባቴ ነገረኝ ከቺምፓንዚ ኢቮልቭ እንዳደረገ ነው። እሱ ቤተሰቦች ናቸው። ሰብስክራፕ አርጉ። ዝምታ ወርቅ ነዋ ዝም ትለውና በጣም ከእነ በላይ ነኝ ካለ ደግሞ ያ ሰው የምንሆነ ማለት ነው ቴንሽኑን ነቀልከው ማለት ነው ይሄን ራስታ ራስታ ለማድረግ ጣሊያን ጃፓን ደው አፍሪካ አሜሪካ ባጠቃላይ ያለችበት ሀገር የለም በነገራችን ላይ እኔ ጣሊያን ሀገር ነበርኩ ጣሊያን ፓሪስ ፓሪስ ከተማ ነበር ለዚህ ፀጉር ማልኬፉን ነው መስዋዕትነት። ዮናታን ሌሊሾ በድምሰኮ ነው የተጠራጠርኩት። እሺ ግን ፀጉር ምንድን ነው? ምን ነው ተላጨው? ያደረጉት ሴት የፈንቅል አስተባባሪዎች ቀደምት እናቶች የከፈሉት መስዋዕት። ምን ምን ምን ምን ምን ምን ምን ምን? ከጣቢያችን ጋር ቆይታ ያደረጉት ሴት የፈንቅል አስተባባሪዎች ቀደምት እናቶች የከፈሉት መስዋዕት። ወይ ፋና ወይ ፋና ጀመርክ። ቱሪን አፋ የቤት ሰራተኞችን ሰብስበህ ጭራሽ የሴት ፈንቅል፣ አልጋችሁ ሰው ጠፋ። እዚህ ሀገር ሰው ጠፋ። ወይኔ አምላኬ! እቺ በማርሽ በአንድ ታጅባ ሳህኗን እያንኳኳች ሰሞኑን ጌታዊ እዚህ ቤት ነኝ ያሉት ዊ ዊ ዊ ተበላሁ

ኛው ነገር ሰው እንዴት የወለደውን አባት ይደፍራል? ትልቁ አሁን ኢሹ ሆኖ ከሚነሱት ጉዳዮች አንዱም ይሄ ነው። ወንዶች፣ ወንድ ተመሳሳይ ጾታ፣ ግብረ ሰዶማይነት ማለት ምንድ ነው? በተመሳሳይ ጾታ ላይ የሚደረግ ግንኙነት ነው፣ ወይም የፍቅር ግንኙነት። ግማሹ እንዳልኩሽ ስሜቱን ለማርካት ነው። ምንም ማለ ይቻል፣ በህጻናቶች ስሜቱ ማርካት ይፈልጋል። ግማሹ ደግሞ ያንን ነገር ባህር መስሎም ሊኖር ይችላል። ሆኖም ግን ሌላ ያላወቅነው ደግሞ ባህሪ አለ። ከወንድም ከሴትም ጋር መሄድም ደግሞ ሰው አለ። አግብቶ የሚኖር ሰው እኮ ወንድ ሕፃንን ይደፍራል። አሁን ግብረ ሰዶማዊ ነው ብለሽ ልትፈርጂዋት ትችል። አግብቶ የሚኖር ሰው እኮ ወንድ ሕፃንን ይደፍራል።

በደበብላችሁ ሪምቧ የምትሉ ሰዎች ማለት ነው። እንዲሁ ምን አይነት ፍጥረቶች ናቸው? እናቴ ትሙት እያዘንኩባችሁ። ኦሮሞ ሆነ ነጭ ስታገኝ እንዲ መሬት ላይ ወስደ ልውስ ስታደረገዋለ፣ ትቀጠቀጠዋለ፣ ትደበድበዋለ። አምስት አስሩ ኦሮሞ ካሉን ከደግሞ አንድ አምስት ስድስቱ ነ ፈረንጅ ተሸክመ ትሄዳለ። እኔ ገረመኝ፣ ቀይ የለበሰው ልጅ ቂጡን ገድፎ ይዞታል ሮ ላገናኝ አንተ እና ዋይደር ላገናኛችሁ ምናምን ትሌለህ። እስቲ እኔ ደሞ የሴት ቄሮ ላገናኝ። ፊትን እስኪር ደብተር ነበር የምታደርገው። ቄሮ ተበጅቱ። ከዛሬ ጀምሮ ቄሮ የኢትዮጵያ ሕብረተሰብ ቀይል ቲሸርት የለበሱ ግን የሰው ቂጥ እንዲደግፈው መያዝ እንደ አራም አይደለም። አምስት ስድስት ሰባት ሁነህ ነጭን ከመደብደብ፣ አምስት ስድስት ሰባት ሁነህ ነጭን መሸከም እየሄዱ እንደሚሻል ምርጫውን ለእናንተ ትቼዋለሁ። ባለቀይ ቲሸርት ግን አይ ላይክ ኢት ብያለሁ። ልቀቅ የሰው ቂጣ

ምንም ከሀገራችን አንድ ሳንቲም ያለ ቆማጣ ያለ አህያ ምንም ይዛችሁ፣ ምንም ይዛችሁ አትወጡም፣ አትወጡም በራሳችሁ እናንተ ጉደኞች፣ እናንተ አሳፋሪዎች ወይን ወይን ወይኔ፣ እኔ ከእናቷ ሮ ቀል እጅ ነበር የማወጣው። የምታጠብ ሆኖ ኖሮ የምታጠብ ሆኖ ኖሮ ምን ይኛናችሁ እናንተ እናንተ አርሴዎች። አርሴ ማለት ድሮም አመሰግናለሁ ወንድሞቼ እኔ ምንም ብዙ ምለው ነገር የለኝም ክያ እባላለሁ የመጣሁት ከፕሬሻ ነው የኢትዮጵያ አሶሲሽን ኢን ዩሮፕ የሚባል ጀርመን ላይ እየተቋቋመ አንድ ኦርጋናይዜሽን አለ አሶሲሽን አለ ማንኛውም ኢትዮጵያዊ ጆይን ማድረግ ይችላል አላማው ውጭ ሀገር ላይ ቁጭ ብለው በፌስቡክ ኢትዮጵያን ለማፍረስ የሚጥሩ ሰዎችን አሳደን መረጃ ሰብስበን በመክሰስ በፍርድ ቤት ፍርድ ቤት ላይ ማቆም ነው በአሁን ሰዓት በጂጂ ክያ ላይ ሰዓት በጂጂ ላይ መረጃዎች ሰብስበን ጨርሰን ጠበቃ እያናገርን ነው ከኢትዮጵያ ኤምባሲ ጋር አብረን እየሠራን ነው በጋራ ሌሎችም የምታውቋቸው ቁጭ ብለው አገር ቤት ላሉ ወንድሞቻቸው ሞት የሚደግሱ የኢትዮጵያ ጠላቶች ካሉ ጠቁሙን በጋራ እንዋጋቸዋለን እኛ ልጆቿ እያለን ኢትዮጵያ አትፈርስም ልጆቿ ተፍራና ተከብራ ትኖራለች። እናንተ ፌስቡክ ላይ ቁጭ ብላችሁ የመንግስትን ካዝና እያራቆታችሁ የድሃውን ልጅ የምታስበጁ አይናችሁ ከኢትዮጵያ አንሱአይናችሁ ከኢትዮጵያ ላይ አንሱ። የመንግስት ገንዘብ እየበላችሁ ቁጭ ብላችሁ በነጻ ዋይፋይ የኢትዮጵያ ንጽሀን የድሃን ልጆች አታስጨርሱ። ኢትዮጵያን ወንድሞቼ ብዕርን አተስደቡ አንድን ግለሰብ እንደ ግለሰብ መስደብ ይቻላል። ኦሮሞን እንደ ኦሮሞነቱ መስደብ አይቻልም። ኦሮሞ ብላችሁ አትሳደቡ፣ አማራ ብላችሁ አትሳደቡ፣ ትግራዊ ብላችሁ አትሳደቡ። ሁሉም ኢትዮጵያዊ ነው። በኢትዮጵያ ላይ አንደኛ ደረጃ ኢትዮጵያዊ፣ ሁለተኛ ደረጃ ኢትዮጵያዊ የሚባል የለም። ሁላችንም አንደኛ ደረጃ ኢትዮጵያውያን ነን። ኦሮሞን አይወክሉም ጽንፈኞቹ እነሱ አትጥሯቸው ፅንፈኞቹ በሉና ጥሯቸው እኛን አይወክሉንም እነሱ የኦሮሞ ልጆች አይደሉም በኦሮሞ ስርዓት ታንጸው ያደጉ የአባገዳ ልጆች አይደሉም እነሱ እኔን አይወክሉኝም እነሱ የኦሮሞን ጨዋውን የኦሮሞን ህዝብ አይወክሉትም እነሱን ከዛሬ ዘረኝነት ዘረኝነት ነው። ከየትኛውም አንዱ ብሔር ጋር ሲደርስ ዘረኝነት ጥምቦ ነው፣ አንዱ ብሔር ጋር ሲደርስ ዘረኝነት ጥርኝ የሚሆንበት ምክንያት የለም። ዘረኝነት ዘረኝነት ነው። የከረረ ነገር ሁሉ ይበጠሳል። አማራነት ማክረር ይበጠሳል። ኦሮሞነትን ማክረር ይጠበሳል። ሶስቱ ብሔሮች ናቸው የሚረብሹት። ማነው ኢትዮጵያን የሶስት ብሔር ብቻ ያደረጋት? የአማራው፣ የኦሮሞ፣ የትግራይው ብቻ ናት እንዴ? እንዴ? ሌላው ብሔር ሀገሩ አይደለችም? ጋምቤላው ሀገሩ አይደለችም? ምነው ነው እነሱ አልበጠበጡም? ምነው እናንተ ብቻ እኛ ነን አላችሁ ለኢትዮጵያ? እጃችሁ ከኢትዮጵያ ላይ አንሱ፣ በቃችሁ። ሞት በቃል ወንድሞቻችን አለቁ፣ እህቶቻችን አለቁ፣ እናቶቻችን አለቀሱ። ለቅሶ በኢትዮጵያ ምድር ላይ ይብቃል። ከዚህ በኋላ ወንድሞቼ እጅ ለእጅ ተያይዘን እጅ ለእጅ ተያይዘን ኢትዮጵያችንን በዓለም አደባባይ ላይ ከፍና አድርጋት። እኛ ብዙ ነን፣ እነሱ ጥቂቶች ናቸው። ወጥተው ስለተጫጩ ዝም ያለው ስለበዛን ነው። ካሁን በኋላ ግን ዝምታችንን ሰብረን ለኢትዮጵያ አለንልሽ ማለት አለብን። ዝምታው ይብቃ። ዝምታው ይሰበር። ዝምታው ይሰበር። ዝምታችን ይብቃ። ዝምታችንን ሰብረን እማማ ኢትዮጵያ እኛ ልጆችሽ አለንልሽ እንበላት። ጽንፈኞቹ ጥቂት ናቸው። ስም እየቀያየሩ በፌስቡክ ላይ ሀያ ሰላሳ ስም ይዘው ወጥተው ግደለው፣ ፍለጠው፣ ተቀመጥ፣ ተነሳ የሚሉ እኛ ግን ብዙዎች ነን። እማማ ኢትዮጵያ እኛ ልጆችሽ አለንልሽ፣ እኛ ልጆችሽ አለንልሽ። አትፈርሽም ኢትዮጵያ። አመሰግናለሁ። ወንድሞች በእውነት ለታችን ትያ አንዴት ይጭብጨባ በጣም ይገርም ነው። በጣም ነው የምናመሰግነው። እውነቷን ነው አንነ ከዚህ በኋላ በጣም ማለት አለብን። ሁላችንም ለኢትዮጵያ ስንል ዝምታችንን መስበር አለብን። ይሄ ፖለቲካ አይደለም፣ ይሄ ሀገር አገር ማዳን ነው። ሁላችንም በተቻለ